ፀሀይ ተሬሳ እባላለሁ እኔ የመጣሁት በ ስልሳ ዘጠኝ የካቲት አስራ ስድስት ቀን ነው የተወለድኩበት ጥቁር እንጭኒ ነው አምቦ ነው ወደዚህ መጥቻለሁ በ ስልሳ ስድስት አመት ወረት ወይዘሮ ብርሃን ካሳይ ከትግራይ ነው የመጣሁት እኔ ልጅ ውኝ ነው የመጣሁት ልጅ ውኝ ነው እናቴ ስትሞት እህቴ ይዛኝ ነው የመጣችው እዚህ ያሳደገችኝ ጨርቆስ ሰፈር አግቢቼ ስመጣ እዛው ግቢ ነን ይሄው እኔ እዚህ ግቢ ስገባ እሷ እዚህ ነበረች ይሄው እንግዲህ እኔ እና እሷ አብረን ስንኖር ጎረቤቶች አንድ ጎረቤት ሆነን ስንኖር አርባ ሶስት አመታችን አርባ አራት አመታችን ይዘናል። ልጆች ስወልድ አርሰውኝ ለወኝ አራት ልጅ ስወልድ እኔ ጎረቤቶች ናቸው ያረሱ በተለይ እሷ በተለይ ፀሐዬ ለትንሹም ትልቁም እሽ ብላ ብንልካ ተልካ። ስለዚህ ለእኔ በተለይ የልጆቼ እናት ናት። እኔ እዚህ ጉርብትና በዚህ አካባቢ ስኖር እዚህ ግቢ ከመጣው ጊዜ ጀምሮ እኔ ሌላ ዘመድ የለ ጎረቤቶቼ ናቸው ዘመዶቼ የወልድ አራሾቼ ሁሉ አብሬን ተስማምተን አብሬን ነው የምንኖረው። ይሄ የምን ጎደለ ይሄ የምን መጣ ይሄ ምንድን ነው ተባብለን ነው ሁሉን ነገር ተባብለን የምንኖረው እንጂ አንድም ቀን ክፉ ተነጋግረን አንድም ቀን ተቃያይመን አናቅም። እንደው ለጊዜም እንኳን ትንሽ የሆነ ነገር ብኖር ወደው ነው የምንነጋገረው። ሌላ ነገር የለም። እሾለንም የለንም። እኔ እዚህ ሰፈር ስመጣ ምንም የለኝም። ያው በትዳር ቆይታ ላይ ስኖር ልጆች ወልጃለሁ። ዘጠኝ ልጆች ወልጅ አለው እግዚአብሔር ይመስገን። ያለሁት ከጎረቤቶቼ ጋራ ነው። ሌላ ማንም የለኝም። መጨረሻ እንደውም የወለድኳት ልጄ ጉርፍነሽ ስማ ጉርፍነሽ ይባላል። እሷም በሚወልድበት ሰዓት ጎርፍ ገብቶ ጎረቤቶችም ሙሉ ወጥቶ ያንን ውሃ ጠርጎ አድርቆ እኔ እዚህ ቤት ውስጥ ነው ወለድኳት። ከቤትም ወጥቼ አይደለም እና ወለድኳት። ያው ዛሬ እንግዲህ ስንት ዓመት ሆነዋል? ወደ ሀያ ሶስት ነው ሀያ አራት አካባቢ ሆነዋል። እና ያ ሁሉ ልጆች ስወልድ እኔ ጎረቤቶቼ ናቸው ያረሱኝ። እኔ ማንም የለኝም። ምንም ቢሆን ምንም ቢሆን ማንኛውም ነገር በችግሬም ሰዓት በደስታይም ሰዓት በአዘኔም ሰዓት ያለኝ ጎረቤቶቼ ናቸው። ተወሰኑ ሞተውብናል። ግማሹም ኮንዶሚኔ እርሷቸው ተባታትነን አሁን ከዛን ሁሉ ግቢ እኔና እሷ ብቻ ነን የቀረ ነው እዚህ ግቢ ማንም እንደሷ መሆን የለም። ሁል ሁልጊዜ እንደ እንደዚህ ፈርሶ እንዳንበታተን በቃ ጸሎት እናደርጋለን። እሷ ባትኖር በተለይ በተለይ የችግር ሰዓት እሷን ምንጠራ ፀሐዬ ና እንዲህ አድርጊ፣ ፀሐዬ እንደዚህ እንደዚህ ስሪ፣ ፀሐዬ እንደዚሁ ሩጪ፣ እንደ ህፃን ልጅ እሷ ነጠላን እያንጠለጠለች ነው የምትሮጥልን ለምን በየዋህነቷ። እኔ አሁን መከራ ደርሶብኝ ገጠር ሲሄድ ምን ሲሄድ ልጆቼን ማይታ ያለውን ተንከባክባ ቤቱን ከፍታ ሁሉንም ነገር ጠብቃ ማንም እንደሷ መሆን የለም። ሁሉም ጎረቤት አለ ግን እንደሷ መሆን ሰው የለ። ስለ እውነት ቀልድም አይደለም፣ ይሄ ጨዋታም አይደለም አይወራም። እኔ ስለ እውነት ለምን ችግሬ ብዙ ያውቃሉ፣ ያሳለፍኩበትንም የኖርኩበትንም የምታውቆም ሰውኔች ብቸግረኝም አረሄ ነገር እንደዚህ ነው ብዬ ብርህበኝም ጎረቤቴ ገብቼ በልቼበት ጠጥቼበት ብዙ ነገር አብሬን ያሳለፍ ነው። እንደ እህት፣ እንደ ታላቅ፣ እንደ ታናሽ ታይቴን ነው እንደ ባዳ እንታያይም ብሬሄ ነገር ሆንዲ ሆናል እንዲኖ እንዲኖ ተባብለን ነው ምንም ነገር ከሷ ምንም እንትን የምለው ነገር የለኝም። እኔ እንግዲህ ከጃኖ ጀምሮን ያለሁት የአስራ ሶስት አመት ልጅ ነበርኩ በጃኖ ጊዜ መንግስቱ ኃይለማርያም፣ መለስ ዜናዊ፣ ኃይለማርያም፣ አብይ ምንም እኛ ይሄ መጣ ሆነ ምንም ሆነ ምንም ሆነ ስለ ፖለቲካ ማናቀም። እኛ ስለምንም ማናቀም። የመጣውን ነገር አብሬን ነው እንትን አብሬን ወርቄን ተነስተን፣ በደስታም በመከራው ማ ነው ደስታም በመከራም በሁሉም ነገር ብዙ የምናፍቁን ጎረቤቶቻችን አሉ። ተለያይተን ያለ ነው። አሁን ተራርቄን ያለ ነው። የሞቱትም ደግሞ እንደዛ ናቸው። ብዙ ትውስታ አለ። ለምን ያንን አብሬን በዛን ሰዓት የምናሳልፈው ነገር ሁሉ በጣም የጎዶል ነገር አለ። ለምን ግን እነሱ አለመኖራቸው አንድ ነገር ብንቸገር አንድ ነገር ብመጣ አካል እንዲሁ ነው። ይሄ እንዲናድርገኝ ይሄ እንደዚህ አድርገኝ ተባብለን ነበረ የምንኖር የነበረው እነዚህ፣ አሁን እነሱ በመሄዳቸው ብዙ ነገር ጎሏል። እንደው ከአካባቢ አሁን የምመጣው እንግዳ ብዙ፣ አንቺ በነበርሽበት፣ ና አንቺ በኖርሽበት እብረት የሚያውቁት ብዙ የለን ገና ከነሱ ጋር እንደ አዲስ ልምድ እንደ አዲስ እንትን ነገር ነው የምትኖሪና ና ያው እነሱም ከኛ ጋር አሁን በተለይ ብዙ እንትኖች ያሉት አዲሶች የመጡት እንደኛ ልክ እንደኛ እብረት አሁን እኛ በቃ በብዙ ነገሩ ሌላ ነገር አናቅም። ይሄ አንቺ አከል ቤት ነው፣ ይሄ አንቺ እንደዚህ ነው ይሄ አንቺ ስራ ይሄ ነው አንቺ እንትን እንደዚህ ነው ብለን አናቅም። እና አሁንም እነሱ ከኛ ጋራ እንደዛ መሆን ነው የሚፈልጉት አሁን የመጡት አዲሶች። ፀሐይ፣ ትዝ ይልሻል ሽፎን አሰፍተን ጠላ ገዝተን ቡና ፈለተን በቃ ከሌለ ልብስ አሰፍታለች ምርቃት ነው ብለን የምንመራረቀው ትዝ ይልሻል በጣም አንድ ጨርቅ ከተገዛ ምርቃት አለን። አረ ፈንጠሩ ይባላል። ኖ ይሄንን እንደዚህ አድርጉ ኖ እነዚህ ቡና አፍልተንም ብሆን ምንም ብሆነን አብሬን ተጫውተን እናሳልፋለን። እንደዚህ ነበረ ህብረታችን። ስድስት እዚህ ግቢ ስድስት ሰዎች ነበርን። ሁለት ሰው ጠዋት ቡና ያፈላል። ቡና ጠጡ ይባላል። እንሄዳለን። ስድስት ሰዓት ሁለት ሰው ያፈላል። ከሰዓት በኋላ ሁለት ሰው ያፈላል። ያ ሁሉ በቃ ቡና ጠጡ እየተባለ ነው። እንጀራ ስንጋገር ደሞ ማድ ቤት እንጀራ ስንጋግር እንጉቻ ብሉ እየተባለ ይጠራል። እንጀራ ስንጋግር ማዲ ቤቱን እንጉቻ ብሉ ይባላል። በርበሬ ይነሰነሳል፣ እንበላለን። እንጀራ ተጋግሮ ማንም ሰው እንጀራ ሳይበላ እንጉቻ ብሉ ሳይባል አይገባም ሰው። በአንድ ምጣን ነው የምንጋግረው። ዘጠኝ ሰዎች አንድ ምጣድ፣ አንድ ምጣድ ከተለኮሰ እንዳለን ዘጠነኛችን ነው የምንጨርሰው። አሁን አመት በዓል ምናምን ስመጣ እንደዚህ በአመት በዓል ሰዓት ደጅ ተሰብስበን ነው ቡና ተፈልቶ ዳቦ ወጥቶ ጠላ ወጥቶ ከደጅ የሚመጣው ላረን ጎራ በሉ፣ ኑ ጠጡ፣ ኑ ብሉ። እኔ ምን አይነት ሰፈር ነው ይሄ? እንደው ይሄ ግቢ ምን አይነት ህብረት ነው ያላችሁ? ሰው ነው የምቀናብን ህብረታችን ነው የነበረው። እግዚአብሔር ይመስገን። ያው መቼም ሰው ጎደለን እንጂ ተመስገን አለን ያለ ነው። አሁን በፍቅር ነው ያለ ነው። ተመስገን ልክ እኛ አብሬን እንደምንኖረው የእኛን አሪያ ይዞ ያሉ ልጆች ናቸው ኑ ተላኩ ብቴያቸው ተልኮ ነው ኑ እንደዚህ አድርጉ ብቴ ሁሉም ነገር አድርጎ ነው እንግዲህ እንደዚህ ነው ያለ ነው ልጆቻችን እንደኛ ነው የወጡት ሰው እንኳን ብበታተን ልጆቹ አልተበታተኑም ስዋደዱ አብሮ ስንት ነገር ስሆኑ ነው አብሮ ያደጉት አሁን ትትልቆቹም እነዚህ እንዲህ ያለ ኑ እንትን ህብረት ላይ ነው ያለው